ተመልሰናል። ተመልካቾቻችን አብራችሁን ስላላችሁ ከልብ እናመሰግናለን። ለዚህ ርዕስ መነሻ የሆነኝን መረጃ ላካፍላችሁ። አንድ ሴንተር ፎር ሪሰርች ኤንድ ዶኪመንቴሽን የሚል አንድ ፌስቡክ ላይ ያለ ፔጅ አለ። ይሄ የኤርትራውያን የሚዲያ አውትሌት ነው። ራሱንም እንደዛ ብሎ ነው የሚገልጸው። የፔጅ በጣም ብዙ ተከታዮች አሉት። በአብዛኛው በኢትዮጵያ ውስጣዊ ጉዳዮች ላይ ነው የሚያወራው። እሱ ራሱ በጣም ነው የሚገርመው። ማለት የኤርትራ የሚዲያ አውትሌት ነው፣ ነገር ግን የሚያወራው ስለ ኢትዮጵያ የውስጥ ጉዳይ ነው። በስፔሲፊካሊ ደግሞ ስለ ትግራይ ነው፣ በብዛት ስለ ትግራይ ነው አሁን ግን ስለ አማራ ጉዳይ አንድ ነገር አውርቶ ነው የሻዕቢያ አቅጣጫ በአማራ ክልል ያልኩት እና በአብዛኛው የኤርትራ መንግስት አቅጣጫ፣ የፓርቲው አቅጣጫን የሚያመላክቱ ጽሑፎችን ነው እንትን የሚለው እና ብዙዎች እንደ ምንጩ ሁሉ ይወስዱታል ይሄንን ፔጅ። ሰሞኑን ስለ ድርድር ሲወራ ነበር፣ አማራ ክልል ውስጥ ስለ ድርድር እየተወራ ነበረ። ጠቅላይ ሚኒስትሩ ፓርላማ ላይ እንደዚሁ ስለ ድርድር ማውራታቸውን ሰምታችኋል። ሀሳብ ሰጥተንበታል። አሁን ደግሞ ቅርብ ጊዜ ደግሞ እንደዚሁ በክልል ደረጃም ደግሞ የትኛውን ቦታ ላይ መንግስት ሄዶ ለመነጋገር፣ ለመወያየት፣ ለመደራደር ዝግጁ መሆኑን ሲገልጹ ደግሞ ሰምተናል። አማራ ክልል ከዛ ጋር በተያያዘ ይሁን አላቅም ይሄ ፔጅ የትኛው የአማራ ክልል ነው ከፋኖ ጋር የሚደራደረው ይጠይቃል። የትኛው የክልል ምክር ቤት ነው ከፋኖ ጋር ሊደራደር የሚችል? የክልል ምክር ቤቱ የፈራረሰ አይደለም ወይ? የፈረሰ ምክር ቤት የሞራል የሕግ መሰረት ይኖረዋል ወይ ለመደራደር? የአማራ ሕዝብ ትግል ብልጽግናን ማስወገድ እንጂ ስልጣን መጋራት እኮ አይደለም። አረጋ ከበደስ ደግሞ ሊያጋራ የሚችለው ስልጣን አለው ወይ እያለ ይጠይቃል። የራሱንም ሀሳብ ይሰጣል። እኔ ስለ ኤርትራ የውስጥ ጉዳይ አላወራ። እውነት ለመናገር እንደው እናውራ ደግሞ ብንል በጣም የባሱ ነገሮችን እናወራለን። እንደዛ አላወራ ግን፣ ያየሁትኝ አንደኛ ከራሳቸው ከሻዕቢያ ዘላቂ እና የቅርብ ጊዜ ፍላጎት አንጻር ካየ ነው ይሄን ማለታቸው ብዙ የሚገርም የኤርትራ መንግስት፣ የኢሳያስ አፈወርቂ ፍላጎትና ጥቅም ሁል ጊዜም ራሳቸው ውስጥ ሳይሆን ሌላ ሀገር ላይ ነው። እዛ በሚያገኙት ነገር ነው የኤርትራ የኤርትራን ፍላጎትና ጥቅም እናሳካለን ብለው የሚያስቡት። ለዛ እዛ ሄደው ሌላ ሀገር ላይ ገብተው የፈለጉትን ነገር ለመውሰድና ለማግኘት በሚሄዱባቸው ሀገራቶች ውስጥ ያሉ መንግስታት ደካማ እንዲሆኑ ይፈልጋሉ። ለምሳሌ በኢትዮጵያ ውስጥ ነው ኤርትራ ብሔራዊ ጥቅም የተመሰረተው በኢትዮጵያ ውስጥ ከዛ ከሚገኝ ሪሶርስ ነው። ሶ በዚህ ሪሶርስ ላይ በበላይነት ለመወሰንም እንደፈለጉ ለመጠቀምም ደካማ የሆነ የኢትዮጵያ ማዕከላዊ መንግስት እንዲኖር ፍላጎታቸው። ደካማ የሆነ ማዕከላዊ መንግስት ደግሞ ሊኖር የሚችለው ውስጣዊ ግጭቶች በጣም ጊዜ የሚወስዱ የተራዘሙ ውስጣዊ ግጭቶች ሲኖሩ ነው። ብጥብጦች ሲኖሩ ነው። አለመረጋጋት ሲኖሩ ከዚህ አንፃር ካየነው ይህን ዘላቂ ፍላጎት ከማሳካት አኳያ ይሄንን ቢሉ ከራሳቸው ብሔራዊ ፍላጎትና ጥቅም ጋር የተያያዘ ነው ብለን አንደርስታንድ ልናደርገው እንችላለን። ሁለተኛው ከወቅታዊ ፍላጎት ጋር በተያያዘ ነው። በዚህን ወቅት ላይ የኢትዮጵያ መንግስት ሊወጋን ነው የሚል ስጋት አለ በኤርትራ መንግስት በኩል። ያንንም ስጋት ደግሞ በተለያየ አይነት መንገድ ሲገልጸው ስለዚህ የኢትዮጵያ መንግስት ሙሉ አቅሙን መጠቀም የማይችልበት እንደውም በውስጣዊ ጉዳዮች ላይ ተወጥሮ እዚሁ የሚቆይበትን አይነት ውስጥ ላይ የሚቆይበትን አይነት ሁኔታ ቢፈጠር አይጠሉ ይወዳሉ። ለዛም ይሰራል። ከዚህም አንጻር ስናየው ይሄንን ማለታቸው ትርጉም ይሰጣል። ለምን አሉ አይባልም። ኢትዮጵያውያን የኢትዮጵያ መንግስት ኤርትራ ውስጥ ባለ ጉዳይ አይደለም። የብሔራዊ ፍላጎቱና ጥቅሙ የሚወሰነው የኤርትራን ጉዳይ ኤርትራውያን ስለ ኢትዮጵያ በሚያውቁት ልክ እኛ አናቁ። ገብተንም እንዲ እንዲ እንዲ አንልም። እነሱ ግን የሚገቡበት ምክንያት በራሳቸው ላይ የተመሰረተ ብሔራዊ ፍላጎትና ጥቅም አይደለም ያለ ፍላጎት አላቸው። ብሔራዊ የሆነ ጥቅም አላቸው። እሱ ግን ሊሳካ የሚችለው ሌሎች ሀገራቶች ላይ ገብተው የሌሎች ሀገራቶችን ሀብት በመዝረፍ ነው የኤርትራ መንግስት። ስለዚህ የኢትዮጵያን ጉዳይ ከራሳቸው ጉዳይ በበለጠ ያውቁታል፣ የውስጥ ጉዳዩ እና እንደዚህም አይነት አቋሞችን ሁሉ ይዘው ይፋ ለማድረግ እንኳን ችግር የለ ባለፈውም አንድ የመንግስት አካል ይመስለኛል፣ ኢትዮጵያውያን ውስጥም ላይ እኮ በራሳቸው በመሬት ይጣላሉ ምናምን እንደዚህ እያለ በውስጥ ጉዳይ ሁሉ ሲናገሩ ነበረ። የተለመደ ነው በኤርትራ በኩል፣ በሌሎች ሀገራቶች የውስጥ ጉዳይ ላይ አስተያየት መስጠት። አቋም ያዙ አልገረመኝም። ከረዥም ጊዜ ፍላጎታቸው፣ ከአጭር ጊዜ ፍላጎታቸው አኳያ የሚሄድ ነው እና ፋኖም ባይደራደር ይወዳል ሰው ይሄንን ስናይ በእነዘመነ ካሴ በኩል የተያዙ አቋም የእነሱ ተልእኮ ነው። በዛም በኩል ማየት ይቻላል። ወይንም ደግሞ የእነዘመነ ካሴ አቋም የራሳቸው ደግሞ ከሆነ በሻቢያ ሰዎች በኩል ተወዶላቸዋል ማለት ነው። ተወዶላቸዋል። እነዘመነ ካሴ ይሄንን ነው የሚሉት፣ ድርድር ምናምን ምናምን የሚባል ነገር የለም ነው ይሄ በሻዕቢያ በኩል ወይ ተወዶላቸዋል ወይ ራሱ ሻዕቢያ የሰጣቸውን አቋም ሊሆን ይችላል አቅጣጫም ሊሆን ይችላል። ለምን ቅርብ ጊዜ ላይ አሁን ሰሞኑን ስለ ድርድር እየተወራ እነዚህ እነ ዘመነ ደግሞ አንድ የፋኖ ዘመቻ ለአንድነት ደግሞ በሚል ዘመቻ ከፍቶ ነው ያሉት ስምንተኛ ቀኑ ላይ ነው። ይሄ ነው የሚባል ከራሳቸው ውጭ ሌሎች ሊያወሩት የቻሉት ወታደራዊ ድል የለም፣ ውጤት የለም። እስኮን አልሰማንም ራሳቸው ብቻ የሚኖሩት ነው ያለው። ስለዚህ ምናልባት ወደ ድርድር ሊሄዱ ይችሉ ይሆን ከሚል ስጋትም ቀርቦ ወይም ደግሞ የተሰጠ አቅጣጫ ሁሉ ሊሆን ይችላል። በዛ አይነት መልኩም ስለ የሆቴል የኔሻቪ አቅጣጫ በአማራ ክልል ውስጥ ያልኩት ከዛ አንጻር የቀረበ ጉዳይ አድርጌ ነው የምወስደው። ግን ከእንደዚህ ካወራን አይቀር የድርድር ጉዳይ የፋኖ ኃይሎችን ከአማራ ሕዝብ በጣም የነጠለ ጉዳይ ነው። እኔ ይሄንን ነገር ደጋግሜ የምናገረው አንድም ሰላም አንድም መረጋጋት በዚህ ነው ሊመጣ የሚችለው ብዬ ስለማስብ ስለማስብ ሁለት ድርድር ተጠልፎ፣ ውይይት ተጠልፎ፣ ንግግር ተጠልፎ የትም እንደማይደረስም ስለማቅ በዚህ ሁኔታ ደግሞ እንቀጥል ካልን ይሄው እንደምታዩት ለማንም መጠቀሚያ እና ምቹ እንድንሆን ነው የሚያደርገን። እኔ ጋር ያለ የሀገር ስሜት ሌሎችም ጋር አለ ብዬ አስባለሁ። እንደ ወቅቱ እንደደረሰባቸው አይነት ሁኔታ ሊቀያየር ይችል ይሆናል። የሀገር ጉዳይ የሁላችንም ጉዳይ ነው። የተሻለ ነገር ለማምጣት እንጂ ሁላችንን የሚጎዳ አይነት ነገር ውስጥ ለመግባት ፍላጎት ያለን አይመስለንም። በእነዘመነ በኩል የተወሰነ ተልዕኮ ተቀብሎ ይሆን እንዴ ብዬ እንዳስብ የሚያጠራጥሩኝ ነገሮች አሉ። ግን አልወሰንኩም። ግን የሚያጠራጥሩ ነገሮች አሉ። ከነዚህ ውስጥ አንዱ ድርድር እንዳልኩትኝ ከዚህ ቀደም የድርድር ጥያቄ የህዝቡ ጥያቄ ነው። ትላንት ስለ አስራ አንድ አስተማሪዎች ወይም መምህራን በጅምላ መገደል አውርቻችሁ ነው እዛ ውስጥ ነዋሪው ያነሳው አንዱ ነገር እኛ አጣብቂኝ ውስጥ ነን፣ መከላከያ ሲመጣ ስራ ጀምሩ ይለናል፣ ፋኖቹ ደግሞ ሲመጡ ስራ ቆሙ ይሉናል። እና አጣብቂኝ ውስጥ ነን። ምን ማለት ነው? መምረጥ አልቻለም። ምን ማለት ነው? ፋኖን ከመከላከያ አብልጠን አናይሆን እንደማለት ነው፣ እንደማለት ነው። አጣብቂኝ ውስጥ ነን፣ ግራ ገባን። የቱንን የቱንን ምረጥ? እንዲህ አይነት አቋም ውስጥ ያለ ማህበረሰብ ዋነኛ ጥያቄው ከዚህ አጣብቂኝ መውጣት ነው። አሁን የህዝቡ ሁኔታ ይሄ ነው። አጣብቂኝ ውስጥ ስትሆኑ አንዱን አትመጡም። አጣብቂኝ ውስጥም የምትሆኑት ሁለቱም ለእናንተ ተመራጭ ሳይሆኑ ሲቀሩ መከላከያ የሚመጣል አትስሩ ይላል፣ እሱንም ይፈሩታል። ማን ነው ስሩ ይላል? ማን ነው የሚመጣል አትስሩ ይላል? እሱ ምን እናደርግ ነው? አይ እንዲህ አይነት አጣብቂኝ ውስጥ ያለ ህዝብ የመጀመሪያ የሚፈልገው ነገር ከዚህ አጣብቂኝ መውጣት ነው። ከዚህ አጣብቂኝ ሊወጣ የሚችለው እነዚህ ሁለት አካላት ምስሉለት ወይ ሳይኖሩ ሲቀር ነው አሊያም ደግሞ ተስማምተው መረጋጋት ሰላም ሲመጣ ሰላም ሲመጣ አንድ አንዱ አንድ አንዱ እኮ የሚመጣው እኮ አንድ ወጥ በወጥነት አንዱ አሸናፊም ስላለው እና አንዱ አንዳቸው አሸንፎን በገላገሉ ነው እኮ ሚሉሙ ከዚህ አጣብቂኝ ለመውጣት ሲል ኢቭን ወይ አፋኖቹ ተሸንፈው ወይም ደግሞ መከላከያ ተሸንፎ እንደው እኛ ሰላም ባገኘን የሚሉ ሚሉ ሰላም የህዝቡ ጥያቄ ነው። መረጋጋት የህዝቡ ጥያቄ ነው። ህዝብ ሲጠይቅ እንዲህ ነው የሚጠይቅ አራት ጣብቂኝ ውስጥ ገባው ከዚህ ጣብቂኝ አውጡኝ ነው የሚልህ ይሄን ወደ ፖለቲካ ስትመነዝረ ወደ ፖለቲካ ቋንቋ ስትመነዝረው ምን እያለህ ነው ማለት ነው ተስማሙ ተደራደሩ እና ችግራቹን ፍቱ እና እኔ ይመቸኝ እያለህ ነው በሁለታችሁ ጸብ ምክንያት የተፈጠረው ነገር ለእኔ እየተመቸኝ አይደለም፣ አጣብቂኝ ውስጥ እየከተተኝ ነው እያለ ነው። የድርድር ጥያቄ የህዝብ ጥያቄ ነው። እምልልዝ ለህዝቡ የምትሰጠው ምላሽ ነው። የአቶ አረጋ ጥያቄ አይደለም። የፌዴራል መንግስት ጥያቄ አይደለም። የእነሱማ ፍላጎት አንተን መደምሰስ ነው። ግን በለጡ የህዝብን ጥያቄ እነሱ ባያምኑበትም እኛ ዝግጁ ነን ይላሉ። አንተ ደግሞ በግልጽ ዝግጁ አይደለሁም ትላለህ። ለዚህ ነው የምጠራጠሩ። አየህ ለህዝብ ጥያቄ እንዲህ አይመለስም። ለማስመሰል እንኳን እኛ ዝግጁ ነን። ነገር ግን ይሄ ይሄ ይሄ የለም ነው እንጂ የምትለው የሕዝብን ጥያቄ ፊት ለፊት አልደራደርም ብላ አትመልስበት እና ለዛ ነው አንዳንድ ጊዜ እነዚህ ሰዎች እንቅስቃሴ ተልእኮም ነው እንዴ ብዬ እንዳስብ ያደረገው። ለመወሰን እየተቃረቡ ስለሆነ ነው አሁን ላይ ደፈር እያልኩ የምናገረው። ሲመለስ እንዴት ነው የምትመለሰው? እኛ ለሰላም ለመረጋጋት ዝግጁ ነን። ህዝባችን እንደዚህ አይነት አጣብቂኝ ውስጥ እንዲሆን አንፈልግም። ነገር ግን ያኛው አካል ይህም ባለማድረግ ይህም ባለማድረግ ይህም ባለማድረግ ሰላም መረጋጋት የሚመጣበትን አይነት ሁኔታ እየፈጠረ አይደለም ብለ ጫናው የህዝቡን ጫና ወደ እሱ እንዲዞር ታደርገዋለህ እንጂ ህዝቡን ሰላምና መረጋጋት እንዲመጣ ተደራደር እያለ አልደራደርም ካልከው እዛ ህዝብ ቆመሃል የሚለው ነገር ጥያቄ ምልክት ውስጥ ይወድቃል። ይወድቃል እና የህዝብ ጥያቄ ተገቢ ምላሽ ይፈልጋል። ህዝብን የሚያከብር አካል ተገቢ ምላሽ ይሰጣል። ተገቢ ምላሽ ይሰጣል። ህዝብን የሚያከብር አካል አልደራደርም ስትል አክብሮት ሁሉ እንደሌለህ ነው። የህዝብ ጥያቄ መሆኑን መገንዘብ ያስፈልጋል። እውነት ነው። የአማራ ክልል ባለስልጣናት ጋር ብቻ በመነጋገር ችግሩ እንደማይፈታ አካል የአማራ ህዝብ ጥያቄው በክልል ውስጥ ካለህ አንድ አመራር ጋር ብቻ ተነጋግረህ የምትፈጥሩ አይደለም። የሁሉንም ባለድርሻ አካላት ውይይት፣ ርብርብ ጭምር የሚፈልግ ይሁንታም ጭምር የሚፈልግ ከባድ ነው ጥያቄው ከህገ መንግስቱ ጋር በጣም የተያያዘ ነው። ህገ መንግስቱ ደግሞ የሁሉም ጉዳይ ነው። ስለዚህ አማራ ክልል ላይ ብቻ ተነጋግረ ስልጣን በመጋራትም የምትፈተው አይደለም። ልደህ ነው ሰው ይሄንን ምክንያት አቅርቦ መግፋት ይቻላል፣ በክልሉ በኩል የሚቀርበው ነገር ግን ይሄም ሲገፋ አሁን ባልኩት አይነት መልኩ ነው እንጂ ምን ስልጣን አለ ምናምን ብልህም አይደለም እሱማ፣ አንተስ ምን አለ አንተስ ምን ይዘህ አንተም እኮ ያዝከው ምንም ነገር እኮ ማዕከል የሚሆነው የህዝቡ ፍላጎት ነው እንጂ በአቅም ደረጃማ ከታየ አንተ ምንም አቅም፣ ግን ለህዝቡ ጥያቄ ዋጋ ስለሚሰጥ ያ ጥያቄ ደግሞ ነገ ሳይሆን ዛሬ መፈታት ስላለበት ልትል የሚገባው እንዴት ነው? ችግሩ እና ረጋ ጋር በመነጋገር የሚፈታ አይደለም። የሁሉንም አካላት ምን ይፈልጋል ይሁንታም ይፈልጋል። ከሁሉም ጋር መነጋገር፣ መወያየት፣ መደራደርን ሁሉም ይፈልጋል። ለውጥ የሚፈልጋል ሽግግር የሚፈልግ በክልል ደረጃ ተነጋግረ ፍታ ማለት ጥያቄውን አቃሎ ማየት የህዝብ ሳይሆን ለዚያውም በአጠቃላይ በኢትዮጵያ ውስጥ ተበትኖ የሚኖር ግዙፍ ህዝብ ጥያቄ ሳይሆን የተወሰኑ ግለሰቦች እና የቡድኖች ጥያቄ አድርጎ መቁጠር ነው የሚሆነው ብለህ ትመልሳለህ፣ እንጂ ይህንንም በዛ አይነት መልኩ የምትገፋው አይደለም። ግን በነዚህ አካላት በኩል በነ ዘመነ ካሴ በኩል የሚያዙት አቋማት አቋሞች በሙሉ በነዋሪውም ላይ የሚፈጥሩት ነገር ትላንት ታውርቼዋለሁ። በተለይ መምህራኖች ጉዳይ ማንን ነው የሚታገሉት ብዬ፣ ማንን ነው ጠላት አድርገው የሚያዩት ብዬ ሰርቼበታለሁ። እነዚህ ነገሮች ከህዝብ እንዲነጠሉ እያደረጋቸው ድሮ ህዝቡ አጣብቂኝ ውስጥ አልነበረ ድሮ ህዝቡ የፋኖችን እንቅስቃሴ ይደግፍ ነበር፣ ይደግፍ ነበር። አጣብቂኝ ውስጥ ገባው አይልም ነበር፣ ያዳላላቸው ነበር፣ ይደብቃቸው ነበር። አሁንስ? አሁን ግን አማራጭ ተደርገው እየታዩም አይደለም። ይልቁንስ አጣብቂኝ ውስጥ የከተቷቸው አንድ ችግር አድርገው እየቆጠሯቸው ችግር አድርጎ እየቆጠሩ እየቆጠሯቸው። ይሄን ማየት ያስፈልጋል። ቢያንስ በአደባባይ ላይ ወጥተህ እንዲህ እንዲህ ያሉን እንዲህ እንዲህ ታየን ብለህ እንኳን ባትናገረውም ግን ሴንስ አርገው ገምግመህ ራስን ለማስተካከል መስራት ነው። ይሄ እንደሌለ እኮ የሚያሳየው አሁንም አደባባይ ላይ የሚናገሩት ጉዳይ ይሄ ቢኖር ኖሮ ራስን መገምገም ቢኖር ኖሮ ቢያንስ በዚህ በድርድር ጉዳይ ላይ የያዙትን አቋም በተወሰነ ደረጃ ባለዘቡት ባለዘቡት ነበር። እንደዚህ አይነት አካሄድ ከህዝብ ፍላጎት በተቃራኒ ሆኖ ራስን ብቻ እያዳመጡ መሄድ የትም አያደርስ። የትም ሳይሆን የሆነ ቦታ ያደርሳል። ግን ያ ቦታ እናንተ የምትፈልጉት ቦታ አይደለም። የምትሉት ቦታ አይደለም። የምትሉት ቦታ ሊያደርሳችሁ የሚችለው አሁን የያዛችሁት መንገድ አይደለም። እሱን ማስተካከል ለህዝባችሁ፣ ቅርብ መሆን ለህዝባችሁ፣ አለኝታ መሆን ለህዝባችሁ አማራጭ መሆን ታጣቂ እንደዛ ነው የሚያደርገው። ለህዝቡ ከመንግስት በበለጠ ቀርቦ ነው የህዝቡን የልብ ጥርታ የሚያዳምጥ። ሁሉ አካል ሆኖ ነው የሚቀርቡ። እያንዳንዱ ህዝብ ውስጥ የሚኖር በደል ምናምን ነገር ሲያንገበግበው ነው። ለህዝቡ የሚጠቅሙ ጉዳዮችን ከመንግስት ቀድሞ ነው አቋም አድርጓቸው አማራጭ አድርጎ ይዟቸው የሚቀርቡ። ይሄ ብዙ ጊዜ ፋኖች ጋር አይታይም ለራሳችሁ ከሚሰጡት የተሳሳተ ግምት ነው እሱ ደግሞ እያያችሁት ነው ትናንት በምትታዩት አይነት መልኩ አብዛኛው ሰው አሁን እያያችሁ አይደለም እንደዛ አይደለም የሚያያችሁ ኢቭን የኤርትራ መንግስት እንኳን እንደ አንድ የሆነ ቢዚ አድራጊ እንደሚበጠብጥ አካል እንጂ ወሳኝ አካልም አድርጎ አይደለም የሚያየው። በልኩ ለመታየት በልኩ ለመታየት ራስን መፈተሽ፣ ለህዝብ ቀረብ በማለት የህዝብን ጉዳዮች በደንብ ፈተሹ የራስ አቋም ማድረግ የሚያስፈልግ ይመስለኛል። ይሄ የሻዕቢያ አቅጣጫ የሚጠቅም አይደለም፣ የሚጠቅም አይደለም። እንግዲህ ተመልከቱ እንዳትደራደሩ ያሏቸው ፋኖዎችን እንዳትደራደሩ እያሏቸው የሆነ ነገር እንኳን ቢኖራቸው በዚህ ጉዳይ ላይ የሆነ አይነት አስተያየት መስጠት ያስፈልጋል። ይሄ የውስጥ ጉዳይ ነው፣ እናንተን የሚመለከት አይደለም። ዋናው ለአማራ ህዝብ የሚጠቅመውን ነገር ያውቃል እሱን መሰረት አድርጎ የራሱን አቋም ይወስዳል መባል ያለበት እዚህ ላይ ነበረ ለማለት ነው።